አርቲስት አንዷለም ጎሳ ስለ ባለቤቱ ህልፈት ወይም አሟሟት ተናገረ። የድምፃዊ አንዷለም ጎሳ ማናጀር የሆነው ሌሊሳንድሪስ የተፈጠረውን ለሚዲያ ከሰጠው ምላሽ በሚዲያችን እንደሚከተለው እናቀርባለን። በኦሮምኛ በቢቢሲ ላይ ነው የተናገረው። ንጋት 11 ሰዓት ስልክ ተደውለው ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የምናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሊያር ራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑ ተነግረዋል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ምኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። አርቲስት አንዷለም ጎሳ በዚህ ዙሪያ እየተናገረው ድምፃዊ አንዷለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እና እኛ የምናውቀው እስካሁን አለመታሰረው ነው። ምርመራ እንድናደርግ ብሎ ፖሊስ የወሰደው ስል ማናጀሩ ይናገራል። ለሁለት ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆኑ አውቃለሁ ስል ሌሊሳ ይናገራል። በጣም አሳዛኝ መሆናቸው ምንድነው የተፈጠረው በሚሉ ዙሪያ ነው። አልፎም በዚህ ብቻ አይደለም ስለ አያንቱ አልበም ምርቃ ዙሪያ በደንብ ሲያወሩ እንደነበረ ጭምርም ነው። በመሃላቸው ምንም ጸብ እንዳልተፈጠረ በርካቶችም ሲገልጹ፣ በቅርበት በተለይ የሚያውቋቸው ሲገልጹም ቆይቷል። በጣም አሳዛኝና ያልተጠበቀ ዱብዳ ነገር እንደሆነባቸው ጭምርም ነው። በተለይ ለቅርብ ወዳጆቻቸው አብዛኞቹ ያልተረዱት በአርቲስት አንዷለም ጎሳና በቀነኒ መካከል አንድ ልጅ አለ፣ ያ የእነሱ ልጅ ነው በማለት በርካቶች በተሳሳተ መንገድ ሲረዱ ነበር። የእሷ ታናሽ ወንድም እንደሆነ ጭምርም ነው የወጡት መረጃዎች የሚያሳየው። ቀነኒ በጣም የተረጋጋችና ሰከንያለች ልጅ እንደሆነች ጭምርም በርካቶቹ በቅርበት የሚያውቋት ይገልጿታል። ታዲያ ከአምስተኛ ፎቅ ተፈጥፍጣ መሞቷ በርካቶችን እንዳስደነገጠና ለዚህስ ምክንያቱ ምንድን ነው የሚባለው ነገር ነው። በርካቶችንም ያስደነገጠው ያሳስበው ከዚህ ጀርባ ምን ይፈጠር ይሁን ምን ተከስቶ ይሁን እግዚአብሔር ነው የሚያውቀው በማለትም ነው። ምርመራ እንግዲህ አስክሬኗ ምኒሊክ ሆስፒታል እንደተወሰደ ዶክተሮቹም በተወሰነ መልኩ ይፋ እንደሚያደርጉ ጭምርም ነው። ምንድነው የተፈጠረው? አርቲስት አንዷለም ጎሳ በአሁን ሰዓት ለጥያቄ ትፈለጋለ ተብሎም ፖሊስ ጣቢያ እንደሚገኝ ጭምርም ነው የወጡት እውነታዎች የሚያሳዩት። ኦሮሞ በአሁን ሰዓት ካሉት ድንቅ ድምፃዊያኖች መካከል ወይም በኦሮምኛ ስራዎች ኢትዮጵያ ካፈራቻቸው ልጆች መካከል አንዱ አርቲስት አንዷለም ጎሳ እንደሆነ የአደባባይ እውነታና መረጃ ነው። ምን ተፈጠረ? ምን ያልታሰበ ነገር ሆነ? በማለት ነው በርካቶች እየገለጹ ያሉት። ምክንያቱም አያንቱ የሚለው አልቤሙ ሙሉ በሙሉ አብዛኛው ዩቱብ ላይ በቻናሉ ላይ እየለቀቀ እንደሆነ ጭምር ነው። ታዲያስ ምንድን ነው የተፈጠረው? በምን ምክንያት እንዲህ ልኮን ተቻለ ወይስ ምንድን ነው እሱ ላይ ማለትም፣ በርካቶቹም ሀሳባቸውን እየገለጹ ስለሆነ ያው የጊዜ ጉዳይ ነው። ሁሉም ነገር አንድ በአንድ የምታይበት እና የሞጣበት እንደሆነ ጭምርም በርካቶች እየገለጹ ናቸው። አያንቱ ለምን ለዚህ ውሳኔ በቃች ወይስ በሰው እጅ ነው በሚሉ ዙሪያ ነው የበርካቶቹ ጥያቄ። አያንቱ በሰው እጅ ወይስ በራሷ ነው እንዲወሰነችው በራሷ ከሆነ ደግሞ በምን ምክንያት የምለው በቂ ማስረጃ እንደሚያስፈልግ ጀምረም ነው። በሰው እጅ ከሆነ ደግሞ በቂ ምርመራ ወይም ማስረጃ ሆስፒታሉም እንደሚያስጀምርም የአደባባይ ሁኔታዎችና በማስረጃዎች እንደሚያረጋግጥም ነው። ምን ተፈጥሮ ይሁን በቦታው ማን ነበር፣ እንዴት ሆናስ፣ እንዴት እንደዚህ ታደርጋለች ላይላዋ እንደዚህ አይነት ውሳኔ ለምን አደረሰች ወይስ በሰዎች የሚለው ነገር ነው በጣም በጥንቃቄ ልታይ የሚገባው በማለትም የሕክምና ባለሙያዎችም ጸጥታ ባለሙያዎችም እየገለሱ እንደሚገኙ ጀምርም ነው እጅግ አሳዛኝ በተለይ እየተሰሙ ያሉት በሀገራችን የወጡት እየወጡ ያሉት መረጃዎች በተለይ ሰው ስሞት በተለይ በአሰቃቂ ሁኔታ የሚሞትበት ሁኔታ ነው የሚያሳዝነው ራስን ማጥፋት ይሁን የሰው ጥላቻና በደልም ይሁን እጅግ አሳዛኝና ዘግናኝ መረጃዎች ናቸው እየተሰሙ ያሉት እስከ መቼ እንደዚህ ሰው ራሱ ላይ መጨከን ያለበትም ራሳቸውን የሚያጠፉትም ቢሆኑ ቤተሰቦቻቸውና አጠገቦቻቸው ያሉት ሰዎች ምን ያህል እንደሚጎዱ መረዳት አለባቸው በማለትም በርካታ የስነ ልቦና ቦና ሐኪሞችም ሀሳባቸውን ማህበራዊ ሚዲያ ላይ እያጋሩ እንደሚገኙ ጭምርም የወጡት የአደባባይ እውነታዎች ናቸው። እስከመቼ በዚህ መከራና ስቃይ፣ እንግልት በማለት በርካታ ቁጥር ያላቸው ኢትዮጵያኖች የገለጹ ናቸው። በዚች ልጅ ህልፈት አስባችሁታል? ቤተሰቦቿና የትዳር አጋሯ ምን ያህል እንግዲህ ልብ ስብራት ላይ እንደሚጋለጡ እንግዲህ እውነታው እስክወጣ ድረስ ያለው ህይወቷን ሞቷን አሟሟቷን በማስመልከት አጠቃላይ ምን እንደነበረ ምን እንደተከሰተ የጊዜ ጉዳይ ነው፣ በምርመራ እንደሞታ ጭምርም ነው። ስለዚህ ስለ አያንቱን በማስመልከት አልበም በቅርቡ የሚያስመርቀው አንዷለም ጎሳ ሽር ጉድ ላይ እያለ ነው ይህ ነገር የገጠመው። ምን ተፈጠረ? በጣም አሳዛኝና ልብ የምነካ መረጃ ይህ የሴጣን ስራ ነው፣ በማለት በርካቶችም የገለጹ ናቸው። ምክንያቱም ከባድ ውጊያ ነው። አልቤሙን ለማስመረቅና ኮንሰርት ለመስራት እየተዘገጃጀ ባለበት ሰዓት ላይ ይህ መከሰቱ በርካቶች እንዳስደነገጠ፣ በተለይ ደግሞ ዱብዳ የሚለውን ነገር የማያውቁት የሆነባቸው በዚሁ ዙሪያ እንደሆነ ጀምረም በርካታ ቁጥር ያላቸው ኢትዮጵያኖች ሀዘናቸውንና ጭንቀታቸውን በጣም በሚያሳዝን ሁኔታ በምን ምክንያት እንደሞተች ልናቅ ይገባል በማለትም እየገለጹ ራሱን ለመቀየር የጀመረ ነው። ለይቷ በማህበራዊ ሚዲያ ላይ ተሳትፎ ያን ያህል ባይሆንም ግን እሷ በፎቶም ይሁን አርቲስቱ አጠገብ ስለሆነች በርካቶች ሲያደንቋትና ሲያከብሯት ነበር። በጣም ይወዷታል። እንደ አርቲስት አንዷለም ጎሳ ነው የሚያዩት፣ ምክንያቱም ባለቤቱ ስለሆነች። ምክንያቱም እያንዳንዱ ማህበረሰብ ላይ ተፅዕኖ ፈጣሪ የሆኑ ሰዎች ባለቤት እያንዳንዱ ኢትዮጵያኖች እንደሚያከብሯቸው ጭምርም ነው። ይህ የታወቀ የአደባባይ መረጃዎችና እውነታዎች እንደሆኑ ጭምርም ነው የወጡት እውነታዎችን በማስመልከት የአርቲስት አንዷለም ጎሳ ባለቤትን ህልፈት በማስመልከት እስካሁን ድረስ ብዙዎቹ የተጣሩ ናቸው ስለፊቴ፣ አሟሟቷን በማስመልከት በምን ምክንያት እንደሞተች በቅርቡ ይፋ መኮን አለበት በማለት በርካታ ቁጥር ያላቸው ኢትዮጵያኖች ጥያቄዎቻቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት ራሷን አጥፍታ ከሆነችም በትክክል መነገር አለበት፣ በዛው እጅ ከሆነም ከሆነ በትክክል መነገር አለበት በማለት በከፊልም ሀሳባቸውን የሚያነሱት በርካታ ቁጥር ያላቸው የኦሮሞም የኢትዮጵያ ተወላጆች አጠቃላይ በአንድነት እየጠየቁ እንደሚገኙ ጭምርም የብዙሃንን ልብ የሰበረ አሟሟት የዚች ቆንጂዬ ልጅ ህልፈት በርካቶችን ልብ እንደሰበረ ጭምርም በርካቶችም እስካሁን ድረስ ሀዘን ውስጥ እንደገቡ ጭምርም ነው። ይህ እስከ መቼ በማለትም ነው። በተለይ አሳዛኝና ልብ የሚነኩት መረጃዎችን በማስመልከትም ነው። አጠቃላይ ህልፈቷን በማስመልከት ከፎቅ ወድቃ እንደሞተች ጭምርም ነው በምን ምክንያት ይሁን በማን ይሁን የምታወቀው ነገር እስካሁን ድረስ እስካሁኗ ሰዓት ድረስ እንደሌለ ጭምርም ነው። ለምን ልናረጋግጥላችሁ የምንወደው ነገር በቀጣዩ በዛ ዙሪያ አጠቃላይ አዳዲስ መረጃዎችን በማካሉ ለእናንተ ይዘንላችሁ የምንመጣ ይሆናል። ሚኪ ነኝ። እስካሁን ድረስ አብሬያቸው የቆየሁት ከሚኪ አስታቡር ይህ ኦፊሻል ቻናላችን ትክክለኛ ቻናላችን ነው። ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎችን ለማግኘት ሳብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንደዳረስ በማድረግ ይተባበሩ። አጠቃላይ ለሰዓታት ያሉን መረጃዎችን በማስመልከት ስለ ቀነኒ ህልፈትን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። አጠቃላይ እጅግ አሳዛኝና ያልተጠበቀ መረጃ እንደሆነ ጭምርም ለበርካቶችም ዱብዳ እንደሚሆን ተስፋ እንደሚያደርጉ በርካቶችም የገለጹ ለሚገኙ ጭምርም ነው። ነፍሲ ማር ሚኪያስ ታቦር ሰብስክራይብ በማድረግ ቤተሰብ ይሁኑ። ለወቅታዊ በወቅታዊ እና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸር ያቆያችሁ።